አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሙስሊም እህት ወንድሞች እንዲሁም ደግሞ የሌላ እምነት ተከታይ ቤተሰቦች እንዴት ናችሁ ሰላም ናችሁን ያለውኝ አልሐምዱሊላ ሁላችሁንም አላ ስብሓን ወተዓላ በያላችሁበት ይጠብቃችሁ ላይክና ሸር ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁኝ ወንዶች እንግዲህ ዛሬ ማምሻያ ኔው ወዲ ሙሉ ነው የሚባለው ወይስ ሀቂቃ ነው ብቻ ወደ መጫወቻ ቦታ ሄጅ ነው። ተመልከቱ ማለት ነው። እንደው ልጅ ይዛችሁ መጫወቻ ቦታ የምትሄዱ ጥናቱን ይስጣችሁ። በጣም ነው ያዘንኩላችሁ። ሀበይ በጣም ረ ቢስሚላ። እኔ በእርግጥ ልጆች ጋር መጫዋት ደስ ይለኛል፣ ግን ወደዛ ወደ የሚሯሯጡት ነገር አይመቸኝም፣ ትዕግስትም የለኝም ማለት ነው እና ልክ አባይ ብለክ ዝንጀሮ እህል እንዲያትገባ እንዲያትበላ እንደሚጠበቀው ወይም ደግሞ ፍየል እና በግ እህል ሰው እህል እንዳይገቡ እንደሚጠበቀው ሁሉ በቃ እንዲዛ ነው፣ ተገትሮ መጠበቅ። ይሄ ልም አፈር ተመልከቱ። ወቶች ቤተሰቦች እዛ አፈር ላይ ነው፣ ልም ነው፣ እርጥበት አለው። በቃ እዚ ላይ ነው ዝም ሲባለ ነው ያመሹት ማለት ነው። መጥረጊያ ነገር አለው ወደ ውጭ ሊወጡ ሲሉ ጠረግ እየተደረጉ እና እንዲሁ ልጅ የምትይዙ በጣም አሳዘናችሁ። በእርግጥ እኔ የምይዛለሁኝ ቤት ውስጥ ግን እንዲህ አይደለም፣ የለም። ኧረ መጫወቻ ቦታ በጣም ያቸግራሉ። በጣም ተሚገባ በላይ ነው የሚያቸግሩት። እንደ አላስባኖ ታላ ብርታቱን ይስጠን እንጂ ማለት ነው። እንደው እኮ ቀድሚያ እንዲያገኘች እጅንጀሮ ናቸው። እንዲሁ አፈሪቱ ጋር ተናነቃቸው። ደግሞ ሲጣሉ ሲመታቱ ፀጉራቸው ላይ ይሞላል ይህን አፈር። ኧረ ቢስሚላ በመልከቱ እንግዲህ ቁጭ አይሉ ወይ ራሳቸውን ችሎ አይጫወቱም እንዴ? ዝንጀሮ ጠባቂ ተገትሮ ማለት ነው። ትልልቆቹም እንኳን የሚገርማቸው ነገር ማለት ነው። ትግስት ይፈታተናሉ። ህጣናቶቹ ቢስሚላ፣ በጣም ነው በጣም ነው ትግስት የሚፈታተ እኔ ሁለት ፍሬ ናቸው ልጆቹ ግን፣ አንደኛው እንኳን ሰው ጋር ተደብቆ አይጫዋትም፣ ብቻውን ብቻውን ነው የሚጫወት። አንደኛው ግን በጣም ኃይለኛ ነው፣ እሱ ያለው ካልሆነ አይሳካለትም። አንድኛይቱን ገፍትሮ ዛሬ ሰራተኛ የተሆነ ወይ ሸቃለ ወይ ሸቃለ ራ እኔ ዲ አልተናገርኩ ዝም በጣም ነው የምፈራው፣ ወይ ዝም አልኩና ተፊት ለፊት ነበርኩኝ

እቤት ነው የምቀረው። ዛሬ ይዘኝ ሂዳ ነው እንጂ እኔ ወዲያ ፉጂራ ዲባ ዲባ የሚባለው ወዲያ እዛ ስንሄድ እንደው አንዴ አንዴ ዚያ ዱባይ ሙሉ ነው የምንሄድ። አለበለዚያ ደግሞ እዚያ ነበረክ ወዲያ ና ና ቅም ተመልከቱ። እንግዲህ ልጅ ይዘው ትልልቆቹም አብሮ ማብረው ያወካሉ። አላህ አላህ ግን ግን አያስጠላባቸው የሚገርማችሁ ነገር ማለት ደስ ይላሉ። እዛ ገብቶ ህጣናቶቹ ጋር አብረው ቁጭ ብለው ሲጫወቱ